አሰላሙ አለይኩም ወራህመቱላሂ ወበረካቱ፣ የሀያት ዩቱብ ቤተሰቦች እንዴት ናችሁ? ደህና ናቸው። ያለው አልሐምዱሊላ ጉድ ጉድ ጉድ ጉድ እናንተ ሄራሜላ ለምንሆና ነው። እኔ በጣም ነው አላመንኩም። ከምሬ ነው አርግዛ ነው። ሰላም ሰላም፣ እንዴት ናችሁ? ደና ናቸው። እኔ በጣም ደህና ነኝ አልሐምዱሊላ። የእኔ ቤተሰቦች ሰላም ሳልላችሁ በጣም ደንግጬ ነው ቪዲዮ የሰራሁት ማለት ነው። ቶሎ ብላ ወደ ሀማም ስትሮጥ ወደ ሀማም ስትሮጥ፣ እኔ በጣም ነው የተገረምኩት። በቃ ታውቃላችሁ እንዴ በቃ እንደዚህ የሚያደርገው መቼም እርግዝና ያው ሆዳችሁ ልጅ ሲይዝ ነው እንደዚህ የሚያደርገው ማለት ነው። እና ይቅርታ በደንብ ቤተሰቦቼ ሰላም ሳልላችሁ ወሬ ገባሁ፣ ወሬ ጀመርኩ አይደል? እንዴት ናችሁ? ደህና ናችሁ ወይ? ስራ አሪፍ ነው ወይ? እንዴት አላችሁ? በሰው ሀገር ያላችሁ በሀገር ያላችሁ የኔ የኔ እንቁ ቤተሰቦቼ ደህና ናችሁ ወይ? እኔ በጣም ደህና ነኝ። እና ሄራሜላ ቆይ ምንድን ነው? እና ሊገባን አልቻለም ለኔ ሊገባኝ አልቻለም። እና እኔማ አርግዛለች ብዬ ነው የማስበው ማለት ነው። እናንተ እስቲ ምንድን ነው ብላችሁ ታስባላችሁ? ህመም ነው ሆዷ ምግብ በልቷ አልተስማማትም ነው ወይስ ምንድን ነው የምትሉት እስቲ ኮሜንት ላይ ታስቀምጡልኛላችሁ ማለት ነው እና በተረፈ ደህና ናችሁ የኔ እንቁ ቤተሰቦች በዛው በመሀል ደህና መሆናቸው አለመሆናቸው ልጠይቃ ነው እስቲ ቪዲዮቸው አብረን አይተናቸው እንመለስ እንዴት እንደሚያደርጋት ማለት ነው እኔማ የእርግዝና ነው ብዬ ነው የማስበው አስረግዘዋል እንግዲህ ከሁለት

ምንድነው ብዬ ነው የማስበው ማለት ነው። ምንድን ነው እስቲ እናንተ ምን ይመስላችኋል? ለእናንተ ለእኔ እንኳን ይሄ ነገር ጠርጥር ያለው። ከምር ነገ አርግዣ ያለው ብላ ምለት መጣብን ነው ማለት ነው። ሄራሜላ ከምሬ ነው እንደው ከሰው ትዳር ጦል ጦል ከምት የራስሽ ፍቅር ፍቅር የሆነ ውበት ነው ያለሽ። ከምሬ ነው ምልሽ፣ ውበትሽ ማሻላ ነው። ቆንጅዬ ነሽ፣ አቋማለሽ አብርሃም ያው እንግዲህ እኔ ዩቱብ እያታለለሽ እንደሆነ ነው የማውቀው። ዩቱብ ግን አታሎሻል። ከምሬ ነው እንዴ አቋም ያለው ወንድ ፈልገሽ ይሄኮ በቃ ባለ ትዳር ነው ካሁን በኋላ አብርሃም፣ ባለትዳር ትዳር ነው፣ የልጅ አባት ነው። አቋም ያለው ወንድ ያላገባ ምንም በቃ እንግዲህ ምን ልበልሽ፣ ያላየ ምንም ውስጥ እንዴ ምን ሆነች ነሩ ሄርሜላ? ረተይ ተይ፣ ወደ ራሴች ተመለሽ። ልጅ ተው ያያዋጣሽም፣ ተይ። እኔ በህትነት ነው እየመከርኩሽ ያለውት ማለት ነው። እና በነገራችን ላይ ጠፍጅባችኋለሁ ቤተሰቦቼ እንዴት ናችሁ? አሁን ስለ አብርሃምነት ስለ ታውት እናንተ እንዴት ናችሁ? ደህና ናችሁ ወይ? ስራ አሪፍ ነው ወይ? የመዳን ስራ እንዴት ሳደረጋችሁ? ረመዳንም እየመጣ ነው እንግዲህ። ያው ረመዳን ሶስት ወር ከምናምን ሶስት ወር ከአስር ቀን ምናምን ነው የቀረው ማለት ነው። አላህ በሰላም ያድርሰን እላችኋለሁ እንዴት ነው እንዴት አደረጋችሁ በሀገር ውስጥ ያላችሁ በሀገር ውጭ ያላችሁ ሁላችሁም ሰላማችሁ ብዙ ይትረፍረፍ ይበልልኝ እንግዲህ ቤተሰብ የሆናችሁ ላይክ ሼር በማድረግ እንዳትረሱኝ ማለት ነው አበረታቱኝ ኢንሻላህ በኸይር ኸይር ነገር እመጣለሁ እንሰራለን እላችኋለሁ ውዶቼ ሄረሜላ እንግዲህ ያው ምን ልበልሽ እንግዲህ ይሄ ልጅ ነው አሁን። ነገ ደግሞ ከነገ ወደ ልጅ ነው ትናለች። እርግጠኛ ነኝ ያው ዛሬ አስታወቀኝ ብለሽ ወደ ውጭ ወጥተሻል ማለት ነው። ወይኔ፣ ድራማ ነው ወላሂ። እኔ በጣም የሚያስቀኝ የእናንተ ድራማ እኔ እና ኧረ እኛ እኮ እንደው ልባችን ሰጥተናችሁ ነው የምናዳምጣችሁ። ከምሬ ነው ምላችሁ ልባችን ሰጥተን የመዳም ስራ ከዚህ ያቀጥለናል እናንተ ከዚህ ከመችመች ቪዲዮ ለቀቃችሁ እያለን ልባችን ጥለን ነው የምናዳምጣችሁ ማለት ነው። እና የመዳም ቅመሞች ላይክ ሼር ዲዩት ማድረጋችሁ እንዳትረሱ፣ ሰብስክራይብ ማድረጋችሁ አትርሱ። ላይክ ያላደረጋችሁ ላይክ አድርጉ። እዚህ ጓደኛዬ እየጠራችኝ ነው አያቸው ቪዲዮ